እንቁላልን መመገብ ስትጀምሩ ሰውነታች ውስጥ የሚፈጠረው ለውጥ። በተለያዩ አማራጮች የምንመገበው እና በቀላሉ እንደሚገኝ የሚነገርለት እንቁላል በርካታ የጤና አበርክቶዎች አሉት። እንቁላል በፕሮቲን የበለጸገ ከመሆኑ ባሻገር የአጥንትና የጥርስን እድገት ለማፋጠን እና ጠንካራ ለማድረግ ይረዳል። አሚኖ አሲድ አይረን እና አንቲ ኦክሲደንቶችን የያዘው እንቁላል አስኳል ብቻ ሳይሆን ነጭ ፈሳሹን ጭምር መውሰድም የስብ ክምችትን ለመቀነስ እንደሚያግዝ ይነገራል። ከዚህ በታች የዘረዘርኩላችሁ የእንቁላል ጥቅሞች ናቸው። የልብ ሕመም ተጋላጭነትን ይቀንሳል። በሽታ የመከላከል አቅምን ያሳድጋል። በተለያዩ መመርቀዞች ወይንም ኢንፌክሽኖች የሚጠቁ አሊያም ህመም የሚያጠቃቸው ሰዎች በየዕለት ምግባቸው አንድ ወይም ከዚያ በላይ እንቁላሎችን ቢያካትቱ ይመከራል። እንቁላል ወደ 22 በመቶ የሚጠጋ ሴሌኒየም የተሰኘ በሽታ የመከላከል አቅማችንን የሚያሳድግ ንጥረ ነገርን ይዟል። በተለይ ህጻናት እንቁላል እንዲመገቡ የሚመከር ሲሆን ሴሌኒየም የተባለው ንጥረ ነገር ይዘት እጥረት ለልብ የመገጣጠሚያና የአጥንት ህመሞች ይዳርጋል ተብሏል። የኮሌስትሮል መጠንን ለመቆጣጠር ያግዛል። እዚህ ላይ ስለ ኮሌስትሮል ሲነሳ ሶስት ነገሮችን አብሮ ማየት ያስፈልጋል። የመጀመሪያው ከፍተኛ የኮሌስትሮል መጠን ጎጂ መሆን ሲሆን፣ ሁለተኛው ጥሩና መጥፎ ኮሌስትሮል የመኖሩ ነው። ሶስተኛውን እያነሳ ነው ካለው ጉዳይ ጋር የሚያገናኘው ደግሞ እንቁላል ከፍተኛ የኮሌስትሮል መጠን አለው የሚለው ነው። የሕክምና ባለሙያዎች ብዙ ጊዜ የሚያተኩሩት ጥሩ ኮሌስትሮል ወይንም ጉድ ኮሌስትሮል ከመጥፎ ኮሌስትሮል ባድ ኮሌስትሮል መጠን ጋር ባለው ንጽጽር ላይ መሆኑ ይነገራል። በትላልቅ እንቁላሎች 212 ሚሊ ግራም ኮሌስትሮል ይገኛል። ይህ ግን እንቁላል በደም ውስጥ የመጥፎ ኮሌስትሮል መጠንን ከፍ ያደርጋል ማለት አይደለም። ኮሌስትሮል በተደጋጋሚ ሰውነታችን በራሱ የሚያመርተው ቢሆንም እንቁላልም የኮሌስትሮል መጠንን የማሳደግ አቅም አለው። ይሁን እንጂ እንቁላል ከፍ የሚያደርገው የጥሩ ኮሌስትሮል መጠንን ወይንም ኤችዲኤል ነው። ነቃ የማለት ስሜትን ያላብሳል። ከአንድ እንቁላል ወደ 15 በመቶ የሚጠጋ ቫይታሚን ቢ ቱ ሪቦ ፍላቪን የምናገኘው ሲሆን ይህም ምግብን በፍጥነት ወደ ኃይል ለመቀየር ከፍተኛ ጠቀሜታ አለው። የቆዳና ጸጉር ጤናን ይጠብቃል። ቢ ኮምፕሌክስ ቫይታሚኖች ለጉበት፣ አይን ቆዳና ጸጉር ጤና ከፍተኛ ፋይዳ እንዳላቸው ይነገራል። ከቫይታሚን ቢ2 በተጨማሪ እንቁላል ከፍተኛ መጠን ያላቸው ቫይታሚን ቢ5 እና ቢ12 በመያዙም ለነርቮቹ ጤና ይበጃል ተብሏል። በቀላሉ የመጥገብ ስሜትን በመፍጠር የምግብ ፍጆታችን እንዲቀንስ ያደርጋል። እንቁላሎች ምርጥ የፕሮቲን መገኛ በመሆናቸው አያጠያይቅም። በርካታ የጥናት ውጤቶችም እንደሚያሳዩት የፕሮቲን ይዞታቸው ከፍተኛ የሆኑ ምግቦች የምግብ ፍላጎትን የመገደብ አቅማቸው ከፍ ያለ ነው። በመሆኑም እንቁላልን ስንበላ ሆዳችንን የመሙላት ስሜት ስለሚጎናጸፍ ብዙ ከመብላት ይታደጋል። የሰውነታችን ስብ እንዲቀንስ ያግዛል። ለስምንት ሳምንታት የዘለቀ አንድ ጥናት እንቁላል የስብ መጠንን ለመቀነስ እንደሚረዳ አረጋግጧል። በሁለት ምድቦች የተከፈሉ የጥናቱ ተሳታፊዎች ተመሳሳይ የካሎሪ መጠን ያለው እንቁላልና ዶናት ለ8 ሰዓታት ቁርስ እንዲመገቡ ይደረጋል። በዚህም እንቁላል የተመገቡ ቡድኖች 65 በመቶ የሰውነት ስም መጠናቸው ቀንሶ የተገኘ ሲሆን 61 በመቶ የሰውነታቸው ክብደት መቀነሱ ተረጋግጧል። እንቁላል የተመገቡት ዶናት ከተመገቡት አንጻር 34 በመቶ የወገባቸው ውፍረት መቀነሱም ተመልክቷል። የአይምሮ ጤናን ይጠብቃል። እንቁላል በውስጡ የያዘው ቾሊን የተሰኘውን ንጥረ ነገር የአይምሮችን ጤና ለመጠበቅ እንደሚያግዝም መረጃዎች ያመለክታሉ። አንዳንድ ጥናቶች እንደሚያሳዩት የቾሊን እጥረት ከነርቭ ጋር ለተያያዙ ችግሮች በመዳረግ አይምሮችን ተግባሩን በአግባቡ እንዳያከናውን ያደርገዋል። ጭንቀትና ፍርሃትን ይቀንሳል። ሰውነታችን 11 ወሳኝ አሚኖ አሲዶችን ያመርታል ነገር ግን በአጠቃላይ 20 አሚኖ አሲዶች ያስፈልጉታል። እናም ሰውነታችን ቀሪ 9 አሚኖ አሲዶችን ከተለያዩ የምግብ አይነቶችን ካላገኘ ለተለያዩ የጤና እክሎች እንዳረጋለን። እንቁላልም ታዲያ ለሰውነታችን አንዱ የአሚኖ አሲድ ምንጭ ይሆናል። ከዚህ በተጨማሪ ጭንቀትና ፍርሃትን ለመቀነስ እንደሚያግዝ በ2004 የተካሄደ የናሽናል አካዳሚ ኦፍ ሳይንስ የጥናት ውጤትም አመልክቷል። የአጥንትና ጥርስ ጥንካሬና ጤናን ለመጠበቅ ይረዳል። ቫይታሚን ዲ ለአጥንትና ጥርስ ጤናና ጥንካሬ ወሳኝ መሆኑ ይታወቃል። እናም በቫይታሚን ይዘቱ የሚታወቀው እንቁላል የጥርስና አጥንት ጥንካሬን ለማሳደግና ጤናማ ለማድረግ ያግዛል። ለውበት የሚሰጠን ጥቅም ደግሞ የፀጉር እድገትን ያበረታታል። በፀጉር መሳሳት ወይንም በቀጭን የፀጉር ዛላ የሚሰቃዩ ከሆኑ የእንቁላል ጸጉር ማስክ በጣም ጠቃሚ ናቸው። ጸጉር አብዛኛውን ጊዜ ከፕሮቲን የተሰራ ሲሆን እንቁላል ለጸጉር ጤናማና ጠንካራ ሆነው እንዲቀጥሉ በሚፈልጉት ፕሮቲን የታሸጉ ናቸው። በተጨማሪም እንቁላሎች ለጸጉሩ ጠቃሚ የሆኑ ብረት፣ ሰልፈር፣ ፎስፈረስ፣ ዚንክ እና ሴሌኒየምን ይዟሉ። ሁለት የእንቁላል አስኳል ሁለት የሾርባ ማንኪያ የወይራ ዘይት ይጨምሩና በደንብ ይቀላቅሉ። ድብልቁን በሙሉ የራስ ቅሎ ላይ ይቀቡ። ለ20 ደቂቃዎች ያህል ይተውት። በቀዝቃዛ ውሃና ሻምፖ ይታጠቡ። እንደ አማራጭ ደግሞ አንድ እንቁላልና አንድ ኩባያ ወተት፣ ሁለት የሾርባ ማንኪያ ተጨማሪ የወይራ ዘይትና ግማሽ የሎሚ ጭማቂን ይጨምሩ፣ ያዋህዱና የራስ ቆዳው ላይ መቀባት፣ ጸጉሮን ከመታጠቡ በፊት ከ20 እስከ 30 ደቂቃዎች ድረስ ያህል ተቀብተውት ማቆየት። ጤናማ የፀጉር እድገትን ለማበረታታት በወር ከሁለት እስከ ሶስት ጊዜያት ያህል በወር ውስጥ አንዱን መጠቀም ይችላሉ። ብጉርን ያክማል። ይህ የቆዳ ሕመም ብዙውን ጊዜ በወጣቶችና በአዋቂዎች ላይ ተጽዕኖ የሚያሳድር የተለመደ የቆዳ በሽታ ነው። ይህ የሚከሰተው የቆዳ ሴሎች እጢዎች ከመጠን በላይ ቅባትን በሚያመርቱበት ጊዜ ቆዳው ላይ ብጉር እንዲፈጠር ምክንያት ይሆናሉ። ብጉርን ለመከላከል እንቁላል በጣም ጠቃሚ ነው። የእንቁላል ነጩ ክፍል ከቆዳው ውስጥ ከመጠን በላይ የተከማቹትን ቀባቶችን ለማስወገድ ይረዳል። ቆዳን ለማጠንከርም ይረዳሉ። እንዲሁም የቆዳ ህመም ጠባሳዎችን እና ነጫጭ ምልክቶችን ለማከም ይረዳል። በቀላሉ የእንቁላል ነጩን ክፍል ፊቶን ይቀቡ፣ ለ20 ደቂቃዎች ያህል ይተውት። የተቀቡትን ማስክ ለማስወገድ ለብ ባለ ውሃ ይታጠቡ ይታጠቡ። በመቀጠልም ክሬም ይቀቡ። ይህን ድርጊት በሳምንት አንድ ወይም ሁለት ጊዜ ይድገሙ። ቆዳውን በመመገብ የቆዳ ድርቀትን ያስወግዳል። በጥሩ ሁኔታ የተስተካከለና እርጥበት ያለው ቆዳ ሲታይ የሚያምር ይመስላል። ጤናማ፣ የሚያረጋጋ እና የፊት ገጽታን የሚያድስ የፊት ማስክ ለማዘጋጀት በቀላሉ እንቁላልን መጠቀም ይችላሉ። ቆዳን ያቀዘቀዘ እና ሲነኩት አዲስና ለስላሳነትን ስሜት እንዲሰማውት ያደርጋል አንድ በደንብ የበሰለ የተላጠ አቮካዶ አንድ የእንቁላል አስኳል እና አንድ የሾርባ ማንኪያ እርጎ አንድ ላይ ይቀላቅሉ ድብልቁን በፊቶ እና በአንገቶ አካባቢ ላይ ይቀቡ ለ15 ደቂቃ ያህል እንዲቀመጥ ወይንም እስኪደርቅ ድረስ ያቆዩት ለብ ባለ ውሃ ይታጠቡ ቆዳውን በፎጣ ያድርቁ፣ በመጨረሻም ቀለል ያለ የፊት ማለስለሻ ክሬምን ይቀቡ ይህን ድርጊት በሳምንት ለአንድ ጊዜ ያህል ያድርጉ የወረደ ቆዳን ወደ ቦታው ይመልሳል። የላላ ቆዳ ከእድሜ በላይ እንዲመስሉ ያደርጎታል። ነገር ግን ጠንካራ ቆዳ ውበት ላይ ተጨማሪ ብልጭታን ይጨምራል። ቆዳው ጠንካራ ሆኖ እንዲቆይ ለማድረግ የእንቁላሉን ነጩን ክፍል ይጠቀሙ። ተፈጥሯዊ በመሆናቸው ቆዳን ጠንካራ ለማድረግ ይረዳሉ። ደግሞም በእንቁላል ነጭ ውስጥ ቆዳን የሚያድስ ሃይድሮሊፒድስ፣ ጤናማ ያልሆነ ቆዳን ለማንሳት ይረዳል። አረፋማ የሆነ ውህድን እስከሚያገኙ ድረስ ሁለት የእንቁላል ነጩን ክፍል ከሶስት የሾርባ ማንኪያ ወተት ጋር ይደባልቁ። በመቀጠልም በፊቶ በአንገቶ ላይ ተቀብተው ለ20 ደቂቃዎች ያህል ያቆዩ። ከዚያም በቀዝቃዛ ውሃ ይታጠቡና በሳምንት አንድ ጊዜ ይህን ድርጊት ማድረግ። ለዛሬ ጠቅማችሁ እንዳሆን ስሙኝ ብዬ ያመጣሁላችሁ መረጃ ይህን የመሰለ ነበር። መረጃዬን ይጠቅመኛል ብላችሁ ስለተጋራችሁኝ መውደዴ ከልብ ነው። እንድነግራችሁ የምትፈልጉት መረጃ ቢኖር ጠይቁኝ። እንዲስተካከል የምትፈልጉትን ቢኖር ጠቁሙኝ።